ሰዎቻችን ዛሬ እንደተለመደው እንግዲህ ሙሉ ውሎን ላሳያችሁ ነው። ከኔ ጋር ሁኑ ውድ ቤተሰቦቼ። ለማንኛውም ይሄን ቪዲዮ ስጀምሩ ላይክ ያደረጋችሁ ጀምሩ፣ ብዙ ሰዎች ጋር እንዲደርስ። ከዛ ደግሞ ሼር አድርጉት ወደ ጓደኞቻችሁ ለቤተሰብ ምናም ብቻ። አሪፍ ነው፣ ደስ የሚል ውሎ ነው። ከኔ ጋር ዋሉ ውድ ቤተሰቦቼ። ከዛ ደግሞ ቤተሰብ አልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰብስክራይብ ምትለዋ ደግሞ የደወል ምልክቷን በመንካት ነው እሺ። እዚህ ጋ እንደምታዩት እንግዲህ ሳምሪ ካሜራ ውስጥ አልገባም ብላ ስትሽኮረመም ነበር፣ እና አንዳንድ እየሰራቅን እያስገባናት ነበር። በፍጹም አልፈለገኝም ካሜራ ውስጥ ለመግባት። ብቻ እንደምንም ሳምሪዬ ይቅርታ፣ ኢዲት ማድረግ አልቻልንም፣ እዮብን ማስወጣት ስላልፈለግን እንግዲህ የአንችን ኤዲት አድርገን ማስወጣት አልቻልንም። ያለው ነገር እዮባጋ ደስ የሚል ስለሆነ ማስታወሻ ማስቀመጥ ስለፈለግን ይቅርታ ብለናል እዚሁ። ለማንኛውም እንግዲህ ገጠር እየሄድን ነው አራስ ልንጠይቅ። ውድ ቤተሰቦቼ ውላችን ምን እንደሚመስል አብራችሁኝ ስትሆኑ የሚታዩት ነገር ይሆናል። በጣም ገራሚ የሆነ ውሎ ነው። እዚህ ጋ እንግዲህ ባጃጅ ለመያዝ እየሄድን ያለ ነው። ወደ ገጠር ስለሆነ የምንሄደው ባጃጅ ይዘን ነው የምንሄደው ባጃጅ ደግሞ ግን በጣም ቅርብ ናት። ሰላሳ ብር ነው ካለንበት ማንለው ካለማጣ ወደ እሱ ለመድረስ ሰላሳ ብር ነው የምንከፍለው። እና ብቻ ደስ የምትል ገጠር ናት፣ ለከተማው ቅርብ ናት፣ ግን ንፋሳማ በጣም የምታምር በጣም እኔ እንጃ፣ እዛ ስሄድ ሁሌ ጥሩ ስሜት ነው የሚሰማኝ። በጣም ነው ደስ የምትለው፣ ከከተማው ትንሽ ወጣ ያለ ስለሆነ ከዛ ደግሞ ከፍታ ቦታ ላይ ነው የምትገኘው ቦታ አራሲቱ ማለት ነው ምንጠይቃት ይታችን ገጠር ላይ ሆኖ ትንሽ ከፍታ ነገር አለው እና በጣም ደስ የሚለው ንፋሱ፣ ምናምን ብቻ። እዚህ ጋር እንደምታዩት እንግዲህ በቆሎ እየበላ ነው፣ እንብላ እያላችሁ ነው ሙላር። እኔ እንግዲህ መንገድ ለመንገድ ስሄድ አንዳንዴ በቆሎ ካየው አያስችለኝም፣ ገዝቼ ነው። ለማንኛውም አለማጣ ላይ በቆሎ አሁን ላይ በደንብ ነፍ ነው ሞልቶ ነው። ምክንያቱም አብዛኛው ወጣት ደስ በሚል ሁኔታ እንግዲህ እንትን ላይ እየሰራ ነው ያለው ልማት ላይ፣ ውሃ ጥቶ ምናምን፣ እርሻ በደንብ እየሰራበት ነው ያለው እና በሄዳችሁበት ሁሉ በቆሎ አለ፣ ደስ ይላል በጣም እውነት። እና እንግዲህ ባጃጅ ዘን እየሄድን ነው አሁንስ። ላይክ ማድረጋችሁ አረጋግጣችሁ፣ ለማንኛውም ላይክ አርጋ አሁንም። እሺ፣ ውድ ቤተሰቦቼ በቆሎ ንብላ ተብላችኋል እና እንግዲህ መንገዱ ታይታላችሁ እንዴት ደስ እንደሚል። በስመ አብ። እዚህ ጋር ደግሞ አርሴማ ቤተክርስቲያን ናት። እንግዲህ ማታቋት ካላችሁ አርሴማ ቤተክርስቲያን ለምታውቁት እንግዲህ ታቁታናችናል ለማንኛው፣ አርሴማ ቤተክርስቲያን ወደ መሆን መውጫ ያለውን በጣም ነው ደስ የሚለው። በተለይ ደግሞ ወደ ማታ 11 ሰዓት አካባቢ የምትሄዱ ከሆነ በስማም ጭራሽ በባጃጅ ምናምን መሄድ ሳይሆን በእግር መሄድ ነው የሚሻል። እኛ ደግሞ ሄድንበት አካባቢ አስር ተኩል ወደ 11 አካባቢ የተጠጋ ነበር እና በጣም ደስ የሚል ነው። እዚ ጋ ደግሞ እይቲ የኔ አባት ስንት ወር ይመስላችኋል? ለማንኛውም ዘጠኝ የወሩ ነው። የእኔ ፍቅር ደስ የሚል ህፃን ልጅ ነው። እድግ በል እሺ። እይትዬ የሳምሪ ልጅ ነው እሺ። ለማንኛውም ሳምሪ ምናምን ስል ብዙ ጊዜ እንግዲህ ማናት እንደማትልኝ እርግጠኛ ነኝ። ለማታውቃት ደግሞ የሙላር ታላቅ ሂት ነች። እሺ። ለማንኛውም ገጠር ደርሰናል፣ ደርሰናል፣ ደርሰናል። አራሲቱ ልንጠይቅ እንግዲህ የገባነው ውድ ቤተሰቦቼ፣ አካባቢው ላይ እንግዲህ አንዳንድ ነገር ለማሳየት ነው። እነዚህ የምንቀርጽላችሁ እንግዲህ የአራሷ ባል አግኝተ ነው ሰላም እያልን ነው። መንገድ ላይ አግኝተ ነው እንዳጋጣሚ ና ቤቱ ትንሽ ረስተ ነው አለፍ ብለን ነበርና እዚህ ጋ ዱቄት ነው። እሺ፣ ዱቄት ይዣለሁ ምናምን እያልኩ እያሳየኋችሁ ነው። ለማንኛውም ራዕይ አካባቢ አራስ የምጠይቁ ከሆነ ልብስ ይያዛል። እንደገና ደግሞ ዱቄት፣ ነጭ ዱቄት፣ ፍርኖ ዱቄት ነው የምትሉት እሱ ይያዛል። እንደገና ደግሞ ሌላ ዶሮ ተሰርቶ ምናምን ይዘ ይኬዳል እንግዲህ እኔ ደግሞ ዱቄት ነው ያስኩት። ሰው ሁሉም የፈለገው ነው ይዘ የሚሄደው ማለት የተመቸው ነገር እኔ ደግሞ ዱቄት ነው ቀለል ያለለ፣ እኔ ዱቄት ነውና፣ ለማንኛውም ገብተናል። ውድ ቤተሰቦቼ እንግዲህ መንገድ ላይ ያያችኋቸው ልጆች ሰላም ብለን ምናምን ቤት አራሲቷ አግኝተን ተን እንግዲህ መቅረጽ አልቻንም፣ ውስጥ ላይ ምክንያቱም የሰው ፕራይቬሲ ነው የሚባለው። የሰውን ነጻነት መንፈግ አልፈለግንም። ሰላም ብለን ተጫውተን ትንሽ ወደ ውጭ ወጣን። ይህንን ልናሳያችሁ አካባቢ ምን እንደሚመስል ልናሳያችሁ ነው የወጣ ነው። በጣም ነው የሚያምረው በእውነት እንግዲህ ካላማጣ ትንሽ ሶስት ኪሎ ሜትር ወይ አራት ኪሎ ሜትር ቢርቅ ነው። በጣም ትንሽዬ ናት፣ ቅርብ ናት ማለቴ ነው። በጣም ነው ደስ የሚለው ማርያምን እኔ እንጃ። በቃ በጣም ተጨናንቃችሁ ወይ የሆነ ነገር ደብሯችሁ ምናምን ከሆነ እዚህ አካባቢ ስትሄዱ ሁሉ ነገር እርስ የሆነ ጊዜ ማለት ነው። ጭንቅላቴ በጣም አሞኝ ነበርና እንግዲህ እዚህ ቤት የታመመ ሰው ነበር። እኔ እንሂድ ሲሉኝ ሄድኩኝ። ማርያምን ነው የምላችሁ፣ ጭንቅላቴ በቃ ትቶኝ በቃ ጤነኛ ሁኜ አሁን የተመለስኩትና በጣም ደስ የሚል እውነት። አንዳንድ ጊዜ ገጠራ አካባቢ ሰላም አለው፣ ደስ የሚል ስሜት አለው በእውነት እኔ አላቅም ወይ የገጠር ልጅ ስለሆንኩ ነው ወይ ምናምን አላቅም። ብቻ ገጠር በጣም ነው የምወደው፣ በጣም በፍቅር በቃ ደስ ይላል። በጣም ነፃነት ነው፣ ጫጫታ የለም። ምናምን አታውሩ አትጩሁ የሚላችሁ የለም። እንደፈለጋችሁ የጮኋችሁ ለሰው አትረብሹ ምናምን። ምክንያቱም የገጠር ቦታ እንግዲህ ታውቁታላችሁ ለአንድ ሰው በጣም ሰፊ ስለሆነ ግቢ የሚከራይ ሰው ምናምን ስለሌለ ማንንም ልትረብሹ አትችሉም። ብትረብሹ ራሳችን ነው የምትጫወቱ ምን ብትሉ፣ በጣም ነው ደስ የሚለው። እዚህ ጋር ደግሞ እንግዲህ ላሞቹ ጋር ትንሽ እስኪ ላሳያችሁ። ነች ጥጃ ሊያዛት አሊያዛት እያልኩ ነበረ ያስኳትቻ ያስኳትኝና መቼም የእኔ ነገር ጥጃ ፍየል በግ ምናምን ላም በጣም ነው የምወደው። ለቀጣይ ግን እስኪ እዚሁ ልንገራችሁን አንድ እቅድ አለኝ። እስ እስኪ እግዚአብሔር ካሳካልኝ ዶሮና ዶሮ እርባታና ላም የወተት ላም ምናምን እንግዲህ እያረባሁ ምታኝ ይሆናል ለቀጣይ ያዟት ሽችን ለማንኛውም ውድ ቤተሰቦች እዚህ ጋ ገንፏችን እንግዲህ እያገነፉ ሳያቸው እስኪ ልሞክር ምናምን ብዬ ጋብቻ አለው። በስማም ገጠር ላይ እንዴት እንደሚችሉበት እንዴት እንደሚያምር አያችሁታም። ይሄ ገንፎ እንግዲህ ከምን ከምን ይመስላችኋል? ከገብስ ስንዴ ከዛ ደግሞ እንትን አጃ ይደረግበታል። ገብስና ስንዴው ተፈትጎ ከዛ በኋላ ደግሞ ይታመሳል። እዚህ ጋር ወይኔ ጉዴ! እውነት እሳቱ እየረሳሁት ነው ያለሁት። እውነት የገጠር ልጅነቴን ነው እየረሳሁት ነው። እሳቱ ከብዶኛል። በዛ ላይ ደግሞ አፍንጫዬ ሳይነስ ስላለብኝ ጭሱ በጣም ይከብደኛልና ግን በቻልኩት መጠን ሞክሬያለሁ። ሙላር ግን ረ ረ ተይ፣ በቃ ይቅርብሽ ሲለኝ ነበርና እኔ ግን አልተወኩትም ምክንያቱም እስኪ ልሞክረው ራሴን መሞከር ስለፈለግኩ ነው። እዚህ ጋ እንግዲህ ጎንፋችን ወርዷል፣ ልንበላው ነው ውድ ቤተሰቦች። አያምርም? በስመስላሴ እንዴት እንደሚጥም ባስቀምሳችሁ! በጣም ጥሩ ነበር። እንግዲህ እንደምታኝ ውድ ቤተሰቦቼ፣ እንደምታኝ ነው ያልኩት። ብቻዬን አልኩት እኮ ገበላን ነው ጎንፋችን። እንዴት እንደሚጥም እንደምታዩት እንግዲህ በተልባና አይደለም፣ በሰሊጥ ከዛ ደግሞ ኑግ እዛ እርጎ ሁሉም አንድ ላይ ተደርጎ ነው የተሰጠን፣ እና በጣም ነው የሚጥመው። ቅቤ ነበር አልፈለግንም፣ እስኪ ቅባቱ ይቅርብን ብለን። እውነት በጣም ነው የሚጥመው። መጀመሪያ ስናየ ገንፎ ረ በጣም ብዙ ነው ማን ሊጨርሰው ነው ምናምን ብለን ነበርና፣ በኋላ ላይ እንዴት አድርገን እንደበላ ነው በስ እንዳትጠይቁኝ። እውነት መጨረሻ ላይ ራስ ትንሽዬ አትረፈን ነበር እና እሱ ራሱ የተው ነው። ሴም ይዞን ነው ሰዎች ባይዘን ገጠር ላይ ሄዳቸው ምግብ እየበላቸው ትንሽ የማትረፍ ልምድ አለና በቃ አልጠገቡም ማለት ነው፣ ነው የምትባሉ ካላተረፋች ማለት ነው። ካተረፋች ኖርማሊ አይ በቃ ጠግበዋል ምናምን ብሎ ይረጋጋሉና ባይዘ የገጠር ሰው በልተን በልታችሁ የሚጠግብ አይመስለውም ምናምን እና ብቻ ደስ የሚል ጊዜ ነበር ያሳለፍነው። እኔ እንኳን መውጣትን ስለምወድ እንደዚህ አራስ በተለይ አራስ መጠየቅ በጣም ነው የምወደው፣ በፍቅር ማለት ነው። ምክንያቱም ገንፎ በጣም ነው የምወደው። ከዛ ደግሞ በቃ ብቻ ከቤት መውጣቱ ለእኔ ደስ ይለኛል። አንዳንዴ ቤት መቀመጥ ትንሽ ይሰለቸኛልና ና እዚህ ጋ ግን ሙላርዬ ጉድ ነው የሰራኝ። እኔ ደግሞ ሊጎርስ ይመስሎኝ እንደዚህ ሲል ለካ እኔን ለማናደድ ነበር። እና እባክህን ጉረስን ብዬ ስለምንሆን ነበር አሳፈሪኝ ሰው ፊት አልጎርስም ብለው። ለማንኛውም እንግዲህ ብዙ ጊዜ የእኛ ቪዲዮ የምትከታተሉ ከሆነ እንኳን ታቆታላቸው ሙላር፣ እኔ እኔ አጉርሸው አላውቅም እና አጉርሸው አላውቅም። ማጉረስ ብዙም አልወድም። እሱ ግን እንዳጎርሰው ይፈልጋል። ካሜራ መሀል በተለይ ላጎርሰው ከሆነ ግን አይፈልግም በጭራሽ ማለት። ምክንያቱም በኖርማሊ ካሜራ ኦፍን አጉርሰሽን ስለማታገኝ እኔም እዚህ ጋ አልጎርስም ነው የሚለኝ፣ እና ሁሌም ያናድደኝ። እኔም ለምጄዋለሁ። ብዙ ጊዜ ላጎርሰው አልሞክርም። በአሁኑም ላጎርሰው የሞከርኩት ምክንያት እንደዚህ እንዲህ መጉረስ የፈለገ ነገር ስለመሰለኝ ላጎርስ የሞከርኩት እንጂ አላጎርስም እኔ ሰው ማጉረስም አልወድም። ሰው እኔንም ሊያጎርሰኝ አልፈልግም። ለምንድን ነው አላውቅም። የራያ ልጅ አይደለሽ እንዴ እንዳትልኝ እንግዲህ በቃ፣ ልወድ ደስ አይለኝ፣ ጥሩ ስሜት አይሰማኝም። እና እንደምታየት እንግዲህ ገንፎ እየጨረስን ሆነው ያለ ነው። በስመ ስላሴ የሆድ ያለ አልተቻለም ግን እውነት እና በስተመጨረሻ ልነግራችሁ የምፈልገው ትልቁ ነገር ደግሞ ውድ ቤተሰቦቼ እንግዲህ የኛ ቻናል ብዙ ጊዜ በቃ አይደል የሆነ ጊዜ አሪፍ እይታ ታይቶ ምናምን ይሄዳል ምናምን ብለን ደስ ብሎን ከዛ ደግሞ ወደ ታች ይወርዳል። አሁን ያለበት ሁኔታ ደግሞ እያያችሁት ነው ትንሽ ወርዷል። እና እባካችሁ ውድ ቤተሰቦች፣ ቪዲዮዬን ስታዩ ላይክ ሳታደርጉ አትዩት። ከዛ ደግሞ ሼር አድርጉ፣ ቢያንስ ለብዙ ሰዎች እንዲዳረስ ሼር እያደረጋችሁ እዩ። ከእናንተ ምንም የሚቀንስ ነገር እኮ የለም፣ ማርያም እንደዚህ ስታዩ ለእናንተ የተዝናናችሁ ምናምን። ከዛ ደግሞ የገጠር ልጆች ካላችሁ ብቻ ለገጠርም ለከተማም ሆነ እኮ እንደዚህ አይነት ቪዲዮዎች በጣም ያዝናናል አይደል? ደስ ይላል አይደል? ደስ ካላችሁ ደግሞ ሌሎችም እንዲደሰቱበት ሼር እያደረጋችሁ እንደገና ላይክ፣ ከዛ ደግሞ ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እዩ። ቢያንስ በቃ ሌላ ነገር አልጠቃችሁም፣ ለእኛ ክፍያችን ይሄ ብቻ ነው። እሺ ውድ ቤተሰቦች፣ ለማንኛውም እንዳያችሁት እርጎ አስጨምረናል። በእኔ ነው ምክንያት በርበሬ ትንሽ ጨመር ሳደርግበት የበዛ ነገር መሰላቸውና፣ እርጎ የላም ከላም ስለሆነ ከቤት ስለሆነ የላም ከላም አልኩኝ ከቤት ስለሆነ እንደፈለጋችሁ ለምትወዱት የግዥ እርጎ ነው እንጂ ማይጠገበው። ብቻ በጣም ደስ የሚል ጥሩ ጊዜ ነበር ያሳለፍ ነው። እንግዲህ ውድ ቤተሰቦቼ ውሎዬን እንደዚህ እንሰራላችሁ። የምትፈልጉትኝ ውሎ ካለ ማለት እንደዚህ እንደዚህ ብታረጊልን እዚህ ቦታ ብትሄጅ ምናም ብላችሁ ብትነግሩኝ፣ ይሄዳለው፣ ሰራላችኋለሁ። ውድ ቤተሰቦቼ እስከ መጨረሻ ድረስ ላያችሁልኝ በጣም ነው ማመሰግነው። እዚህ ጋር ጨርሰን ወደ ቤታችን እየተመለስን ነው እንግዲህ በልተናል፣ በጣም ጠግበናል። ግን መሽተዋል። ባጃጅ ደግሞ ኮማንድ ፖስት ነው። የለም ባጃጅ አጥተናል። በጣም በጣም ትንሽ አልኩ ጨንቃል። ብቻ ግን ማግኘታችን አይቀርም፣ ግድ ነው። እንጠብቃለን። በቃ እስከ መጨረሻ ድረስ ስላያችሁልኝ በጣም ነው ማመሰግነው። ውድ ቤተሰቦች ወዳችኋለው።